የኮሪደር ልማት ለዜጎች ስራ በመፍጠር ቱሪዝሙን በማነቃቃትና ና የሰዎችን የአኗኗር ዘዬ በማሻሻል እየተጫወተ ያለው ሚና ከፍተኛ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የጅግጅጋ ከተማ የልማት ስራዎችን መጎብኘታቸውን ተከትሎ በሰጡት ማብራሪያ አሁን ያየነው ጅግጅጋ ከዚህ ቀደም ካየነው በእጅጉ የተለየ ነው ብለዋል። በከተማዋ 60 ኪሎ ሜትር የውስጥ ለውስጥ መንገድ፣ 10 ኪሎ ሜትር የእግረኛ መንገድ፣ 10 ኪሎ ሜትር የብስክሌት መስመር እንዲሁም በብዙ ሺዎች የሚቆጠሩ አዳዲስ ቤቶች ተገንብተው መመልከታቸውን አስታውቀዋል። ዓለም ባንክ በሎጂስቲክስ ዘርፍ ኢትዮጵያ የሚያደርገውን ድጋፍ አጠናክሮ ይቀጥላል ላሉ የባንኩ የምስራቅና ደቡብ አፍሪካ ቀጠና ምክትል ፕሬዚዳንት ንዲያ ሜዲዮ የዓለም ባንክና ኢትዮጵያ ማሪታይም ባለስልጣን ከፍተኛ አመራሮች በ240 ሚሊዮን ዶላር እየተከናወነ የሚገኘው የሞጆ አረንጓዴ ሎጂስቲክስ ማዕከል ማስፋፊያ ግንባታ የደረሰበትን ሁኔታ ተመልክተዋል። የዓለም ባንክ የኢትዮጵያ ዳይሬክተር ማርያም ሳሊም በበኩላቸው ባንኩ በቀጣይ የኢትዮጵያ ሎጂስቲክስ ዘርፍ ለማገዝ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። በአዲስ አበባ የኮሪደር ልማትን ጨምሮ እየተከናወኑ ያሉ የልማት ስራዎች የከተማዋን ተወዳዳሪነት በማሳደግ የዲፕሎማቲክ ማዕከልነቷን በተግባር የሚያረጋግጡ መሆኑን በአፍሪካ ኢኮኖሚክ ኮሚሽን አፍሪካ ሕብረትና በኢትዮጵያ የቺሊ አምባሳደር ሮድሪጎ ጉዝማን ገለጹ። ቺሊና ኢትዮጵያ በአካባቢ ጥበቃ ላይ ጠንካራ አቋም እንዳላቸው አንስተው ቺሊ በደቡብ ለደቡብ ትብብር ከአፍሪካ ሀገራት ጋር ትስስር ያላት መሆኑንም ተናግረዋል። በአዲስ አበባ እየተከናወነ ያለው የልማት ስራ ተወዳዳሪነቷን የሚያሳድግ መሆኑንም ጠቅሰዋል።